ጸጋ እና ሰላም በያላችሁበት ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ጌታ እየረዳን ጸጋ እየበዛልን ሰላሳ አራተኛ ቀናችን ላይ ደርሰናል። መስከረም አንድ የዘፍጥረት አንድ ጳጉሜ አምስት ራዕይ ሃያሁለት ብለን የጀመርነውን ጉዞ በጌታ ጸጋ ቀጥለናል። ዛሬ ሰላሳ አራተኛ ቀናችን ላይ የምናነበው ከዘሌዋውያን ምዕራፍ አስራ ስድስት እስከ አስራ ስምንት ድረስ ያለውን ይሆናል ማለት ነው። በጌታ በኢየሱስ ስም አነባለሁ አብረን ዘሌዋውያን ምዕራፍ 16 በእግዚአብሔር ፊት የቀረቡና የሞቱ ሁለት የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔር ሙሴን አለው፣ እኔ በስሜቱ መክደኛ ላይ በደመና ውስጥ እታያለሁና እንዳይሞቱ መጋረጃ ውስጥ በጣሮቹ ላይ ወዳለው ወደ ስሜቱ መክደኛና ወደ ተቀደሰው ስፍራ ሁል ጊዜ እንዳይገባ ለወንድም ለአሮን ንገረው። እንዲሁም አሮን ለኃጢአት መስዋዕት ወይፈን ለሚቃጠል መስዋዕትን አውራ በግ ይዞ። ወደ ተቀደሰ ስፍራ ይግባ። የተቀደሰውን የበፍታ ቀሚስ ይልበስ፣ የበፍታውን ሱሪ በገላው ላይ ይሁን፣ የበፍታውን መታጠቂያ ይታጠቅ፣ የበፍታውንም መጠምጠሚያ ይጠምጥም። እነዚህም የተቀደሱ ልብሶች ናቸው። እነዚህ የተቀደሱ ልብሶች ናቸው። ገላውንም በውሃ ታጥቦ ይልበሳቸው። ከእስራኤልም ልጆች ማህበር ለኃጢአት መስዋዕት ሁለት አውራ ፍየሎችን፣ የሚቃጠልን መስዋዕት አንድ አውራ በግ ይውሰድ። አሮንም ለእሱ ያለውን የኃጢአቱን መስዋዕት ወይፈን ያቀርባል ለራሱን ለቤተሰቡም ያስተሰርያል። ሁለቱም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸዋል። አሮንም በሁለቱ ፍየሎች ላይ እጣ ይጥልባቸዋል፣ አንዱን እጣ ለእግዚአብሔር፣ ሌላውን እጣ ለሚመቅቅ። አሮንም የእግዚአብሔር እጣ የሆነበትን ፍየል ያቀርባል፣ ስለ ኃጢአትን መስዋዕት ያደርገዋል። የመለቀቅም እጣ የሆነበትን ፍየል ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰደዱ ዘንድ በህይወቱ በእግዚአብሔር ፊት ያቆመዋል። አሮንም ስለ ራሱ ኃጢያት የሚሰዋውን መስዋዕት ወይፈኑን ያቀርባል። ለራሱ ለቤተሰቡ ያስተሰርያል። ስለ ኃጢያቱ የሱ መስዋዕት ወይፈኑን ያርዳል። በእግዚአብሔር ፊት ካለው መሰዊያ ላይ የእሳት ፍም አንስቶ ጥናውን ይሞላል። ከተወቀጠውን ከጣፋቸው ጨቃን እጁን ሙሉ ይወስዳል። ወደ መጋረጃው ውስጥ ያመጣዋል። እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መቅደኛ የሸፍነው ዘንድ በእግዚአብሔር ፊት ያደርጋል። ከወይፈኑ ደም ወስዶ በስሬት መቅደኛ ላይ ወደ መስራት በጣቱ ይረጨዋል። ከደሙም በመክደኛው ፊት በጣቱ ሰባት ጊዜ ይረጫል። ስለ ሕዝቡም ኃጢአት የሚሰማውን መስዋዕት ፍየል ያርዳል። ደሙን ወደ መጋረጃው ውስጥ ያመጣል። በወይፈኑም ደም እንዳደረገ በፍየሉም ደም ያደርጋል። በመክደኛውም ላይ እና በመክደኛውም ፊት ይረጫዋል። ከእስራኤል ልጆች እርኩስነት ከመተላለፋቸውም ከኃጢአታቸውም የተነሳ ለመቅደሱ ያስተሰርይለታል። እንዲሁም በርኩስነታቸው መካከል ከእነርሱ ጋር ለምትኖር ለመገናኛው ድንኳን ያደርጋል። እርሱም ለማስተሰረይ ወደ መቅደሱ በገባ ጊዜ ለራሱ ለቤተሰቡ ለስራኤል ጉባኤ ሁሉ አስተሰሪ ውስጥ ይወጣ ድረስ በመገናኛው ድንኳን ውስጥ ማንም አይኖርም። በእግዚአብሔር ፊት ወዳለው ወደ መሰዋ ወጥቶ ያስተሰርይለታል። ከወይፈን ደም ከፍየሩ ደም ወስዶ በመሰዋ ዙሪያ ያሉትን ቀንዶች ያስነካል። ከደሙም በእርሱ ላይ ሰባት ጊዜ በጣቱ ይረጫል። ከስራኤል ልጆች እርቁስነት ያነፃዋል፣ ይቀድሰውማል። መቅደሱንም የመገናኛውን ድንኳን መሰዋውን ማስተሰራ ከፈጸመ በኋላ ሕያውን ፍየል ያቀርባል። አሮን ሁለቱ እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩ የእስራኤል ልጆች በደል ሁሉ፣ መተላለፋቸውን ሁሉ፣ ኃጢአታቸውን ሁሉ ይናዘዛል። በፍየሉ ራስ ላይ ያሸከመዋል። በተዘጋጀው ሰው እጅ ወደ ምድረ በዳ ይሰድደዋል። ፍየሉ ኃጢአታቸውን ሁሉ ወደ በረሃ ይሸከማል። ፍየሉን በምድረ በዳ ውስጥ ይለቀዋል። አሮን ወደ መገናኛው ድንኳን ይገባል። ወደ መቅደሱን በገባ ጊዜ የለበሰውን በፍታ ልብስ ያወልቃል። እዚያም ይተዋል። በተቀደሰው ስፍራ ገላውን በውሃ ይታጠባል፣ ሌላውን ልብስ ለብሶ ይወጣል። የእርሱን የሚቃጠል መስዋዕት የሕዝቡንም የሚቃጠል መስዋዕት ያቀርባል፣ ለራሱን ለሕዝቡም ያስተሰርያል። የኃጢአቱን መስዋዕት ስብ በመሰዊያው ላይ ያቃጥለዋል። ለመለቀቅ የሚሆነውን ፍየል የሰደደው ሰው ልብሱን ያጥባል፣ ገላውን በውሃ ይታጠባል፣ እዚያም በኋላ ወደ ሰፈሩ ይገባል። ለማስተሰሪያ እንዲሁ ደማቸውም ወደ መቅደስ የገባው የኃጢአቱን መስዋዕት ወይፈንና የኃጢአቱን መስዋዕት ፍየል ከሰፈሩ ወደ ውጭ ያወጧቸዋል ቁርበታቸውን ስጋቸውን፣ ፈርሳቸውን በእሳት ያቃጥላሉ። ያቃጠላቸውን ሰው ልብሱን ያጥባል፣ ገላውን በውሃ ይታጠባል። ከዚያም በኋላ ወደ ሰፈር ይገባል። ይህም የዘላለም ስርዓት ይሆንላችሁ። በዚህ ቀን ትነጹ ዘንድ ማስተሰሪያ ይሆንላችኋል። እና በሰባተኛ ወር ከወሩም በአስረኛው ቀን ራሳችሁን አስጨንቋት፣ የአገር ልጅን፣ በእናንተ መካከል የተቀመጠ እንግዳ ስራ ሁሉ አትስሩበት። በእግዚአብሔር ፊት ከኃጢአታችሁ ሁሉ ትነጻላችሁ። ታላቅ ሰንበት ይሆንላችኋል፣ ራሳችሁንም ታዋርዳላችሁ። የዘለአለም ስርዓት ነው። የሚቀባውም በአባቱ ፋንታ ካህን ሊሆን የሚካለው ካህን ያስተሰረ፣ የተቀደሰውን የመፍታ ልብስ ሊርስ፣ ለቅድስተ ቅዱሳን ያስተሰረ፣ ለመገናኛው ድንኳን ለመሰውም ያስተሰረ፣ ለካህናቱ ለጉባኤው ሕዝብ ሁሉ ያስተሰረ። ይህም በአንድ ጊዜ በዓመት ለእስራኤል ልጆች ይህም አንድ ጊዜ በዓመት ለእስራኤል ልጆች ስለ ኃጢአታቸው ሁሉ ያስተሰረ ዘንድ የዘለአለም ስርዓት ይሆንላችሁ። እግዚአብሔር ሙሴን እንዳዘዘው እንዲሁ አደረገ። ምዕራፍ 17 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ለእስራኤልን ልጆች ሁሉ እንዲህ ብለህ ነገር፣ እግዚአብሔር ያዘዘው ይህ ነው። ይህ ማለት ከእስራኤል ቤት ማናቸውም ሰው በሬ ወይም በግ ወይም ፍየል ቢያርድ፣ በሰፈሩ ውስጥ ወይም ከሰፈሩ ውጭ ቢያርደው፣ በእግዚአብሔር ማደሪያ ፊት ለእግዚአብሔር ቁርባን ያቀርብ ዘንድ ወደ መገናኛው ድንኳን ደጃፍ ባያመጣው ደግሞ በዚያ ሰው ላይ ይቆጠርበታል፤ ደም አፍስሷል። ያም ከህዝቡ ተለይቶ ይጥፋል። ስለዚህ የእስራኤል ልጆች በሜዳ የሚያርዱትን መስዋዕታቸው ወደ እግዚአብሔር ወደ መገናኛው ድንኳን ደጃፍ ያመጡታል። ወደ ካህኑ አምጥተው ለእግዚአብሔር ለደህንነት መስዋዕት ይሰውታል። ካህኑ በመገናኛው ድንኳን ደጃፍ ባለው በእግዚአብሔር መሠዊያ ላይ ደሙ ይረጫዋል፣ ስሙን ለእግዚአብሔር ጣፋ ሽታ እንዲሆን ያካትለዋል። መስዋታቸውንም ደግሞ ተከትለው ላመነዘሩባቸው ለሰይጣናት አይሰውም። ይህ ለእነርሱ ለልጅ ልጃቸው የዘለ አለም ስርዓት ይሆናል። ለእነርሱም በላቸው። ከእስራኤል ቤት በመካከላቸው ከሚኖሩ እንግዶች ማናቸውም ሰው የሚቃጠል መስዋዕት ወይም ሌላ መስዋዕት ቢያቀርብ ለእግዚአብሔር ይሰዋ ዘንድ ወደ መገናኛው ድንኳን ደጃፍ ባያመጣው ያ ሰው ከሕዝቡ ተለይቶ ይጥፋል። ከእስራኤል ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም የሚበላው በዚያ ሰው ላይ ፊቴን አከብድበታለሁ። የስጋ ሕይወት በደም ውስጥ ነውና ደሞ ከሕይወቱ የተነሳ ያስተሰራያል እና በመሰወ ላይ ለነፍሳችሁ ማስተሰራያ ይሆን ዘንድ እኔ ለእናንተ ሰጠሁት። ስለዚህ የእስራኤል ልጆች ከእናንተ ማንም ደምን አይበላም፣ በመካከላቸው ከሚኖሩ እንግዶች ማንም ደምን አይበላም አለ። እስራኤል ልጆች በመካከላቸው ከሚኖሩ እንግዶች ማናቸውም ሰው የሚበላ እንስሳ ወይም ወፍ እያደለ ቢይዝ ደግሞ ያፈሳል፣ ማፈርም ይከድነዋል። የስጋ ሁሉ ህይወትና ደግሞ አንድ ነውና፣ ስለዚህ የእስራኤል ልጆች የስጋ ሁሉ ህይወት ደሙ ነውና፣ የስጋውን ሁሉ ደም አትጉ፣ የሚበላውን ሁሉ ተለይቶ ይጥፋ አልኳቸው። የሞተውን ወይም አውሬ የሰበረውን የሚበላ ሰው ሁሉ የአገር ልጅ ወይም እንግዳ ቢሆን ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ርኩስ ይሆናል። ከዚያም በኋላ ንጹ ይሆናል። ልብሱንና አገላውን ባያጠብ ግን ኃጢአቱን ይሸከማል። ምዕራፍ 18 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው። እኔ እግዚአብሔር አምላካችሁ፣ እንደተቀመጣችሁባት እንደ ግብፅ ምድር ስራ አትሰው፣ ይህም ወደ እርሷ እንደማገባችሁ እንደ ከነአን ምድር ስራ አትሰው በስርዓታቸው አትሄዱ። ፍርዴን አደርጉ በእርሷ አትሄዱ ዘንድ ስርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። የሚሰራቸው ሰው በእነርሱ በህይወት ይኖራል እና ስርዓቴንና ፍርዴን ጠብቁ። እኔ እግዚአብሔር ነኝ። ከእናንተ ማንም ሰው ሐፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቀርም። እኔ እግዚአብሔር ነኝ። የአባትን ሐፍረተ ስጋና የእናትን ሐፍረተ ስጋ አትግለጥ፣ እናትህ ናት

ኀፍረተ ሥጋዋን ትገልጥ ዘንድ ከእርሷ ጋር እህቷን አታግባ። እርሷን በመርገማ አልቁ ሰትሳለች ኀፍረተ ሥጋዋን አትተኛ። እኔ እግዚአብሔር ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና። እንዳትረክስባትም ከእንስሳ ጋር አትተኛ። በእነዚህ ሁሉ ከፊታችሁ የማሳድዳቸው አሕዛብ ረክሰዋልና በእነዚህ ነገሮች ሁሉ አትርከሱ። ምድሪቱ ረከሰች፣ ስለዚህ ኃጢአቷን በእርሷ ላይ ተመልሳለሁ። ምድሪቱም የሚኖሩባትን ሰዎች ትተፋለች። ሥርዓቴንና ፍርዴን ጠብቁ። እናንተም የአገር ወንጆች፣ በእናንተ መካከል የሚኖሩት እንግዶች ከዚህ ርኩሰት ምንም አትስሙ። ከእናንተ በፊት የነበረው የአገር ወንጆች ይህን ርኩሰት ሁሉ ሰርተዋልና ምድሪቱም ረክሳለችና ባረከሳችኋት ጊዜ ምድሪቱ ከእናንተ በፊት የነበረው ሕዝብ እንደተፋች እናንተ እንዳትተፋችሁ። ከዚህ ርኩሰት ሁሉ ማናቸውም የሚያደርግ ያ ሰው ከሕዝቡ መካከል ተለይቶ ይጠፋልና ስለዚህ ከእናንተ በፊት የነበሩት ሰዎች የሰሩትን ፀያፍ የሆነ ወብ ሁሉ እንዳትሰሩ፣ እርሱም እንዳትረግሱ ስርዓት የሚጠብቁ እኔ እግዚአብሔር አምላካችሁ ነኝ ይላል። ሰላሳ አራተኛ ቀናችን ይህን የሚመስል ነበረ። በየምሽቱ ሶስት ሰዓት ላይ ደግሞ ቲክቶክ እና ቴሌግራም ላይ በቀጥታ ስለምንገኝ ቃሉን ስለምናጠና ጆይን ልታደርጉ እጋብዛለሁ። ጸጋ ይብዛላችሁ።